ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዘዋል። በአራት ዓመት ውስጥ ብቻ በቦሌ ቡልቡላ አምስት ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖር ስድስተኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ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 ጤናን ይጠብቃል፣ ብርታትን ይሰጣል፣ ደስ የሚል ስሜትን ያጎናጽፋል። ዳና የውስጥ እግር ማሳጅ ከ45 ደቂቃ እስከ አንድ ሰዓት ይሰጣል። ብስራተ ገብርኤል አፍሪካ ህንፃ ሦስተኛ ፎቅ ዳና እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የስቅለት በዓል በሰላም በጤና አደረሳችሁ። እንሆ ከዜናው ባሻገር የሚለው ፕሮግራማችን አሁን ጀምሯል። የዛሬ ፕሮግራማችን የሚሆነው ከበዓላት ጋር በተያያዙ ለዓለምነህ ዋሴ አንዳንድ ጥያቄዎችን አቀርብለታለሁ። አብራችሁን ቆዩ። እንኳን ለጌታችንና ለመድኒታችን ስቅለት በዓል በሰላም አደረሰ። እሺ፣ ዛሬ የማነሳልህ ጥያቄ የሚሆነው ከበዓላት ጋር የተያያዙ አንዳንድ ጥያቄዎችን አነሳልሃለሁኝ እስኪ ከበዓላት ጋር በተያያዘ የቤተሰብ ወይም ደግሞ በቤተሰብ መካከል የሚነሱ የአለመግባባቶች ወይም ደስታዎች ምንድን ናቸው ብለህ ታስባለህ ያው ከራስህ ነው የምነግርሽ እና ሁለት ስሜት ነው ያለኝ በዓመት በዓል ያው ብዙ ጊዜ እንግዲህ እንደነገርኩሽ የወታደር ልጅ ነን ስለዚህ ብዙ ጊዜ አባታችን የለም እና ለአመት በዓል የምንሰባስበው በእናታችን ዙሪያ ነው። ስለዚህ የእናታችን ደስታ ነው የሚጋባ፣ በእናታችን ባህሉ ላይ የሚሰማ ስሜት ነው እና አመት በዓል ሲመጣ የለት ሁለት ብቻ ሳይሆን እስኪመጣ ያለው ናፍቆት ለነገርሽ አልችልም። ከዛ በኋላ እንደምታውቂው የሚበላውም የሚጠጣውም ዳቦም ጠላውም ሳሩም እንዲሻው ሁሉ ነገር የሷ አለባበስ የሷ ሁኔታ ነው፣ በቃላት ገልጾ አልችልም። እና ቤተሰባችን ውስጥ ይሄ ነው፣ ግን አመት በዓል ሲመጣ ያው ማጣት አለ። በመጨረሻ ላይ ታደርጊዋለች፣ ግን ብዙ ጭንቀቶች አሉት፣ እሱን ታደርጋለች። በእኔ እህት ውስጥ የተለየ ነገር ቢኖር ምንድን ነው ያው እናታችን ያን ያህል ጊዜ ስትኖር በመካከል ዘመዶቿን በመካከል እየመጡ ለምሳሌ እናቷ አንዴ መጥቷል። ወንድሟ ታናሽ ወንድሟ አንዴ መጥቷል። በቃ እነዚህ ናቸው እና ሌላ ደግሞ የልጇ ልጅ ሌላ ለረጅም ጊዜ እንዴት ነው? ከስጋዎች ከዘመዶች፣ ከእህቶች ስለዚህ ተነጥሎ ተራርቆ ተበታትነው የሚኖሩት ያ ነገር አንዳንድ ጊዜ የሚያመጣባት ድብርት ነበረ። እና ደርሶ ክፍት የሚላት ጊዜ አለ። እና ያ የራሱ ደግሞ አሻራሉ አንዳንድ ጊዜ በተለይ ኖቲስ ማድረግ ከጀመርኩበት ጊዜ በኋላ በደስታችን መካከል አንዳንዴ እንዲህ ስትሆን ደግሞ ያጣል። ከእሷ እንዲህ ሆን ጋር አብረን ቁምትር የምንለው ነገር ስለ ከባድ ነው ስሜቱ እና አመት ባል ሲመጣ እነዚህ ሁለት ነገሮች ከእሷ ጨዋታ፣ ከእሷ ፈገግታ፣ ከእሷ ጋር ያለው የማቀው አመት በዓል ስሜቱ፣ በአለ በያ በኩል ደግሞ ያንዳንዴ ክፍት የሚላት ነገር እሱም አንዳን ህመሙ አለኝ እና ሚክስር ነው አመት በዓል ላይ ስሜት። እስኪ አያይዘህ እንግዲህ ዛሬ የስቅለት በዓል ነው። እስኪ የምታስታውሳቸው ትውስታ ካሉ፣ ስቅለት በዓል እንዴት ነው የምታከብረው? ያው እስራኤል ሀገር ኖረሃል። እስ ከዛዛ ጋር እኔ ቤዚካሊ እኔ አልዋሽም፣ በአብዛኛው ባህል ብዬ ነው የማከብረው። እኔ አሁን ፋሲካ እንዴት ታከብራለህ ከሆነ ያው ቅድም ካልኩሽ ውጭ አይደለም። ከመብላቱ ከመጠጣቱ ራሱ አመት በዓል አካባቢውን ይቀይረዋል አይደለም እንደ ብዙ ጊዜ። አሁን እኔ የማስታውሰው በተለይ ከፍ ካልኩ በኋላ የዶሮ ገበያ አለው ገበያዎች፣ ቲፒካል ይሄ ምንድን ነው የዶሮ ገበያ የሳሩን ሽታ በጣም ትርጉም እሰጠዋለሁ ይሄ ለመፈላሰፍ አይደለም በጣም ትርጉም እሰጠዋለሁ ሽሚያው ገበያ ውስጥ አንዳንድ ቀን ድንብ ያስባሉ እንደው ባልበላው አሁን በተለይ ካደግኩ በኋላ እንደው ስራ የሚባል ነገር ገብተሽ ከበዓል የባህል ስሜት አንዳንዴ አንዴ ይጓድልብኛል ምክንያቱም በየጊዜው ትበያለሽ ስጋውንም ቢሆን በየጊዜው ትበያለሽ እና ያ ያ ነገር ባልበላሁ አብሬ ወቅቱን ጠብቄ ከህዝቡ ጋር አብሬ እንደዚህ በበላሁ እንደዚህ በአማረኝ፣ ዶሮ፣ በጉ፣ ቅርጫው፣ ይሄ ቡናው፣ ኤቭሪቲንግ በዛ ሰዓት በተለይ ህብረተሰብ ውስጥ መታሁን አንቺ ውስጥ የሚታይ ነው። እና ያ ነገር የበለጠ የበለጠ እንትን ላይ ነበርና በዚህ መንገድ ነው የማከብረው። በዓላትም በባህልነታቸው ነው ማከብረው፣ በአብዛኛው ማከብረው። እንደውም በተለይ ነፍስ ካወቅኩ በኋላ ለእህቶቼ ሆን ለእህቶቼ እናቴም በነበረችበት ጊዜ ለልጆቼ ይሄ ነገር እንዳይጓደል ይሄ ነገር እንዲኖር፣ ሞስትሊ አሁን ለነሱ ነው ማደርገው። እኔ ትንሽ እውነቱን ለመናገር አንዳንድ ቀን ሁሉም ቀን አመት በዓሌ ነው፣ አንዳንድ ቀን ደግሞ አመት በዓሉም መደበኛ ቀን ይሆንብኛል። እንደዚህ አይነት ስሜት አለኝ። ኦኬ ከበዓላት ጋር በተያያዙ ደግሞ ወጪዎችን ለመውሰን ትዳር ላይ የሚፈጥሩ ለምሳሌ ግጭቶች ሊኖሩ ይችላሉ። ለምሳሌ በግ መግዛት ሊሆን ይችላል፣ ዶሮ መግዛት ሊሆን ይችላል። የተለያዩ ወጪዎች አሉ፣ በአለም ስናሰብ ማለት ነው። ያንን ውሳኔዎች እንዴት ነው መውሰን የሚቻለው? እሱ በጣም የብዙ ግጭት ምክንያት ነው። አሁን ብዙ ጊዜ እናቶች ወይም ሚስቶች የሚያዩት የልጆቻቸውን የቤቱን መሟላት የልጆቻቸውን ደስታ ነው። እና ደግሞ በባህላችንም በታሪካችንም የምናውቀው እነዚህን ወጪዎች ደግሞ መሸፈን የወንዱ ኃላፊነት ነው ማለት ይህንን ኃላፊነት አልቀበልም ማለት ትልቅ ደስታ ያሳጣል። እኔ የመኖር ዓላማ ያሳጣል። ግን ይሳካሉ ሁሌ ነው እና ሁሌ ደግሞ አይሳካም። እንደዚህ ሲሆን ባልና ሚስታመር መስራት ይችላሉ። ምክንያቱም ቅድም አልኩት የበዓል ሁሉ በዓልን በዓል የሚያደርገው የእሷ የባለ ትዳሮቹ ውስጣዊ እርካታ ውስጣዊ ደስታና ውስጣዊ ሰላም ሁሉም ነገር ኖሮ ነራችን እኔ ሴንስ የማደርገው ነ በነገራችን እና እኛ ልጆቿንን እንጂ እኛ ብቻ አይደለም። እሷ ማለት እሷን የሚገልጹ ብዙ ነገሮች አሉ። ከዛ ተገንጥላ ነው ያለችው። ምንም ሁኔታውም ኢኮኖሚውም አይፈቅድም። መገናኘት የሚታሰብ ነገር አለ እና አንዳንድ ቀን እሷም እንደ ልጅነቷ እንደ ቤተሰብ አባልነቷ በራሷ ቤተሰቦች ዘንድ ኢንተራክት አድርጎ እንደኖረ ሰው ሚስት የምታደርጋቸው ነገሮች አሉ። እና ያ ሳትናገር እኔ ይሰማኝ ነበር። አንዳንድ ቀን እንዴት ሆነብናለች፣ ግን ወዲያው ራሷን ታድናለች። እና ልጆች ይበልጣሉ ብላ ራሷን ስትለውጥ፣ እንዲሁ እንለወጣለን ማለት ነው። አይ ቲንክ እዚህ ላይ ትልቁ ሚና የሚጫወቱት ቤት ቤት የምትሰራው ሴት ናት። እና አንዳንዴ ወይም አሁን በአሁኑ ደግሞ ጊዜ የተሻሻለ ነው የራሷም ኢኮኖሚ ሊኖር ይችላል። ግን ኢኮኖሚያቸውን እንደ ባልና ሚስት መነጋገር እና የባህሉ ደስታ የሚጀምረው ከኛ ደስታ ነው። የፈለገ ነገር ቢገዛ፣ ቢሸመት፣ ቢሟላ እኔና አንቺ ጋር ደስታው ከሌለ ምንም ትርጉም የለውም። ስለዚህ እንዲህ አይነቱ የባህል እንትን ለማድረግ ባልና ሚስት መተሳሰብን የሚያሳዩበት ሁለቱ ሚስትም ሳትቆጣ ባህልም እንደው ለምሳሌ አባወራ የሚሰጥበት ቦታ ላይ የገንዘብ ምንጭ ሆነ አባወራ ሆኖ እንበል ቢሆን ከቻለ የሚስቱን እና የልጆቹን ፍቃድ ከማሟላት ለምን አገኘ? እራሱ ለምንስ ማግኘት አስፈለገ? ይህ እድሉ ተሰጥቶታል። በዛ እድል ሊፈለገውን ያደርግላቸው ነው የሚባለው ስራ እስከማገዝ አንፃር ሚስቱን ልምዱና ተፈጥሮ ካለው ይትልቅ ደስ አይደለም እንዴ? ይሄ ደግሞ ይሄ ደግሞ መቼም አንቺ ብትናገሩ ያልሻል። ለምሳሌ ሆኖ ነገ ከፍቅረኛሽ ጋር በትዳር አድርጋችሁ በቤት ትኖራላችሁ። ምን በአመት ባል በእንዲህ አይነት ወቅት ላይ ባለቤትሽ እንዴት ቢሆን ደስ ይልሻል? ማለት ያው ወጪዎችን በጋራ ቁጭ ብለን የምንስማማበት ነገር ነው የሚሆነው። ከዛ ባለፈ ደግሞ ስራዎችን ያው ባህላችን አይፈቅድም መቼስ ገብቶ ያንቺ ፍላጎት ነገርኛ፣ ግን ስራዎች በቃ ማለት አብሮኝ ቢሆን መስራት የሚችላቸውን ነገሮች ከጎኔ ቢያግዘኝ ማለት በአሉ ደስ ይላል፣ ያምራል። አብሮች ቢሰራ የበለጠ ይጣፍጣል። ይሄን እሱ እንዲህ ሲያቀርብልሽ ይሳቃችሁ የሆነ ነገር ፎት እያላችሁ አሁን ብዙ ጊዜ ፈረንጆች ጋር ይሄን እናያለን። አበሾችም ላይ አይቻለውኝ እንደዚህ የሚጠበሰ የሚቀቀለ እሱ በሱ እንዲያደርጋል። በመሃል ይጎራረሳሉ፣ እንደዚህ ይላሉ። ልጆች ይሄን ይሄን እያዩ አደጉ። ማለት ኦልሞስ ገነት ውስጥ አደጉ ብዬ ነበር። ግን አሁን ካለንበት ከምንኖርበት ባህል አንጻር ብዙ ጊዜ ወንድ ልጅ ስራ ሲሰራ አይታይም። ሴቷ ናት ኃላፊነት ወስዳ የምትሰራው ማለት ነው። ከዛ አንጻር ግን እየተለወጠ መምጣቱን እያየው የቤቱ ሁኔታ መፍቀድ አለበት። የኑሮ ሁኔታ ለምሳሌ እኛ ኩሽና የምንለው አይፈቅድም። እኛ ያደግንበት ማድቤት፣ እኛ ያደግንበት ራሱ እንትኑ አይፈቅድም፣ ወንዱ እንትን እንዲሉ። ግን አሁን በጣም ዘመናዊ ነው። ዘመናዊ ህይወት ውስጥ ያሉ እና እንደዚህ ሆነው እንዲኖሩ እድልና ሁኔታ ተመቻቸላቸው። ኬችን ይመቻል፣ ከፍሪጅ አውጥቶ ማቀበሉ አንዳንዴም ደግሞ ወንዱ እዚህ ሆኖ ቢያደርግ ምንም አፌክት የሚያደርገ ነገር፣ ይሄ የስልጣኔ መገለጫ ነው። ይሄ ደስታ መጨመሪያ መንገድ ነው። በአጋጣሚ ግን ቀደም ያለው ትሉዳ ካር ስለሆንኩኝ በዚህም የታደል ሁለት ሶስትም እኮ ሰራተኞች ያሉ ኢትዮጵያ ውስጥ ይሄ እድል በነገራችን ላይ ሁሌ የሚኖር አይደለም። ባይዘ የሰው ልጅ አገልግሎት ቀጥታ ማግኘት በጣም ዋጋ የሚያስከፍል ነው ውጭ አገር። እኛ ደግሞ ይሄ ድል ስላለን በአግባቡ የቤት ሰራተኛ ማለት የቤተሰባችን አባል ነው። በዛ መንገድ ተቀብለን የላቡን አቅማችን በፍቅር መድረን በአግባቡ ሰተን በፍቅር የተወሰደ ስራ ሰርቶ አብሮን የሚበላ አብረውን የሚጠጣ አብሮን የሚኖር አድርጎ መያዙ ሚስቴን ያግዛታል፣ እናታችንን ያግዛሉ። ይህ መንገድ ያለ በዚህ መንገድ ብዙ ሰዎች እያደረጉ ነው ብዬ የማስበው ። ልጆችስ በዓል በመጣ ቁጥር የሚያሳዩት ፍላጎት እንዴት ታየዋለ? ቦታቸው ዝግጁ ነኝ። ጥያቄያቸውን ጥያቄሁን በስልክ ሰምተሻል። ምሳሌ እና ይሄን ማድረግ ነው እሞክረው። እነሱ ለአመት ፋሪ ሲዘጋጁ እኔ ይህንን ለመሸፈን ነው የምዘጋጀው። ብዙ ገንዘቦች በእጄ ሊያልፉ ይችላሉ። በዚህ መንገድ ነው የማደርገው። ለምሳሌ ገና በዓል ላይ ስራዬ ብዬ ለቶችም ለንትንም ስጦታ ማድረግ ደስ ይለኝ ነበረ። ያን ሳደርግ ብዙ ነገሮች እኔ የለኝም እና ደስታውን የማገኘው ከነሱ ደስታ ነው እና ልጆች ደግሞ ልጆች ደግሞ አባት መሆንን ልዩ እድል የሚሰጡ ናቸው እና ጥያቄዎቻቸው ያንን ፍላጎት ማርካትና መመለስ ደስታዊ ነው። በዚህ መንገድ ነው እስኪ አመት ባለስ በመጣ ቁጥር ወይ ደግሞ በዓል ባለ ቁጥር ለቤተሰቦች ለየት ያለ ነገር የምታደርግላቸው ነገር አለ? ብዙም ለየት ያለ ነገር አደረግኩም ብለው አሰልች የለብም ወሳየው ይህ ነው። አንዳንድ ታለብሻቸው ስጦታ የንገታ የእጃ ምድር የምትሉስ አምፓር እንደዚህ እንደዚህ አይነት ነገር አደርጋለሁ። አንዳንድ የሚፈልጉት በአጠቃላይ አመት ባሉን እንዴት ሆኖ ማክበር እንደሚፈልጉ እሱም በመገንዘብ እየተመኙትን እንዲያደርጉ የሚያስችል ነገር ለማድረግ ሞክሬያለሁ እንጂ የተለየ እንዲያደርግኩላቸው አይደለም። ግን አቅሙና ሁኔታ እንደፈቀደ ቢሆን መኪና አስገዝቼ ብሰጣቸው፣ እንደዚህ ለማድረግ የሞከርኩላት ትያለች። ፕሮባብሊ መኪናም መጀመሪያ የገዛሁት ለነሱ ነው። እኔም መኪና ያዝኩት በጣም ዘግይቶ ነው፣ እና ሚኒባስ በወቅቱ የነበረኝ የመጀመሪያ እጅ ላይ የገባ የጠራቀመ ገንዘብ ነው፣ እና በሱ ያንን ያደረግኩላቸው። ኦኬ፣ ስለዚህ እንደዚህ ያደርግ ነበር። እሺ፣ በልጅነትስ በበዓላት የምታስታውሳቸው ትዝታዎች ወይም ገጠመኞች ካሉ እስኪ እከፍልን። የበዓላት ገጠመኞች በልጅነት ካሳለፍ ካሉ ትዝታዎች የባላት ቅጥብኞች ብዙ ናቸው። በበኩሌ እንደዚህ ግን፣ አንድ አማረ መላኩ የሚባል ጋዜጠኛ ባልደረባችን አለ እና እሱ በጣም እንዲ አይነት ትዝታዎችን እያወራናል እሱን ብዙ ጊዜ ተናግረ ላንች ምነግርሽ ይቻላል ነው እና ምንድን ነው አንድ ጊዜ በማስታወቂያ ሚኒስቴር መዋጮ ይደረግና የሰዎቹን ስም መግለፅ አያስፈልግም። በሬ ቅርጫ ይከፈልና በሬ ታርዶ ሊካፈሉ ነው እና በአጋጣሚ በሬውን ለመግዛት የሄዱት ሰዎች የዚህ እንትኖቹ ኤኒዌይ በሬው አልተገዛም እና ጠዋት፣ እንትን ምንድን ነው ቅርጫ ልንካፈል አለ ስ ትንሽ ሰፋ ያለ ዘንቢል ያስኩት አለ ፍሪጅ ላይ ያስከተ ያለው መጣው ሚጥሚጣ ሚጅ ያለው ሚጥሚጣ ስጋው እንት ሲል ጉበት ባላለው ይ ያ ሌሎችም እንደዚህ ነን። ልክ ማስታወቂያ ሚኒስቴር ግቢ ውስጥ ነው። እዛ ስደስ ከዚህ በሬውን ከሚገዙት ኮሚቴዎች አንዱ ይጠብቀናል። አሁን ሁላችንም እንደዚህ ስከማችን እኔ ሳየው ወዲያው አንድ ነገር ገባኛል። አይኑ ውስጡ ቀይ ወጥ የተደፋበት ይመስላል። ይሄ ኮሚቴ አባላል አይኑ ደፈሷል፣ ደም መስሏል እና አቋቋ ቡና ከሆኑን ሳየው፣ የለም ይሄ ቅርጫ፣ የለም ይሄ ቅርጫ ብዬ እንትን አልኳል። እንግዲህ መዋጡ ያ ብዛብዛ ብር መቶ ብር ይሆናል።

ከዛ መተን አንድ ስማቸውን አልጠቅስም እሳቸው በዚህ በጠዋቱ ምንድን ነው የምትሰበሰበ ልምድ የምንመጣው በሬው አልታረድም እ አላምኑም አንድ ሰው አለ ምንድን ነው አሁን የሰበሰብከን ሲሉ ቆይ ላስረዳችሁ ነው በሬው አለ በሬው አለ ካልዴት ነው ያለው አሳይና እኮል አስረዳችሁ። በሬውን ያው እንዳዘዛችሁን ትንዛፉ ይዘዋል። እንዳደዛችሁ ከሆነ ቦታ ነው የመጣው። እነዛ ሌሎች ቦታ ሌላ ቦታ ላይ አፔንጃ ይላሉ። ገና አልጨረሱ አፔንጃ ይላሉ። የበሬውን ገንዘብ እየጠጡበት ነው። እና ይሄኛው አስረዳ ተብሎ በሬውን የገዛ ነው። ከንትን ነው ከቄራ በኋላ እኔ ከፊት ሆኜ ሌላ ፎ ሰዎች ዞር በሉ ዞር በሉ እያልኩ ይሄዳሉ። አ በሬውን ከኋላ አንድ አባሉን ጠሩ። እሱ ደግሞ ከኋላ እየገፋ ሄድ ይለዋል በሬው እንደዚህ ማለቀ እንደሚያክለው እንዲሻኛው እንዴት አጠፈነዋል። ከዛ እንዲ ያንስን ሄድ ለውጦ ሲል እኔማ ማ የመስሪያ ቤት አባላቴን

የታባታችሁ ነው አሁን እየጠጣችሁ ያላችሁ ስል ዝም ብለህ ድምፅህን አጥፍተህ ተከተለኛል አለ። እኔም ከነሱ ጋር ስጠጣ በል ብሎያልና አይፊጋ አይበሬ እያለ ይህን ታሪክ አስታውሳሉ። የሆነ ነገር ነው ባይዘ ወይ የሆነ ታሪክ ነው እና አይመቃም። እነዛ ሰዎች ከዛ በኋላ ቅርጫ የሚባል ነገር ሲሰሙ የሚያማቸው የሚገርም ገጠመኝ ነው። ስለነበረን ቆይታ ከልብ አመሰግናለሁ። እኔም የኔን አስተያየት መልካም ባህል ይሆንልሽ እና አንድ ጥያቄ ጠቅሽ፣ አመት በዓሉን በምን መልኩ ልታከብሪው ተዘጋጅተሻል? እና ለልጅሽስ እንደምታደርጊው ምንድን ነው የሚኖረው የአመት በዓሉ ዝግጅትሽ ይመስላል። የበዓል ዝግጅታችን እንግዲህ ያው እኔ ተወልጄ ያደኩት ክፍለ ሀገር ሸኖ ስለሆነ በጉም ዶሮም ዛሬ ነው የሚላከው። እንግዲህ ያው ከቤተሰብ ጋር ከእህቶቼ ጋር በደንብ በደማቅ ደስ ብሎ ነው የምናከብረው። ለልጄ ያው ቅድም አንተ እንዳልከው ልጆች በዓላትን በጣም ጓጉተው ስለሚጠብቁ ልብስ ልትገዛ ትችላለህ። ጥያቄያቸው ብዙ ነው። ለምሳሌ እኔ ልጅ ገና በዓሉ ከመድረሱ ሜሎና ነው ሜሎና ነው። ስሙ ምንድን ነው? የተለየ ነገር በዚህ በፋሲካ ምታደርግለት ለየት ያለ ነገር? ያው እንደ ማንኛውም ልጆች ልብስ ነው ልገዛላት የምችለው፣ ጫማና ልብስ ተገዝቶላታል። ሁሌም በዓል ሲመጣ ደግሞ ጥያቄዋ ምንድን ነው? በግ ነው በግ። የት አለ ግቢ ውስጥ በግ ስታይ ትወዳለች። ስለዚህ ግዴታ ደግሞ ልጄ ማስደሰት ስላለብኝ እነዚህ እነዚህን ነገሮች ሁሀገር ኦረዲ እንዲገዙ አዝዣለሁ። እቃስ ታስጭኝም ያየው መሰለኛ አንዳንድ መሰናል በዚህ እንደ በፋሲካ በዓል የተለየ የህይወት እንግዲህ ትንሣኤ ማለት ነው መነሳት ነው፣ እንደገና መፈጠር ነው። ምን አይነት የህዝ ዝግጅት አለች? እንግዲህ በሙያ በሙያ እንደማቀው አርክቴክቸር በሙያ መምህር ነች። እና ራስሽን ለማገዝ ሞር ሜሎናን ለማስደሰት ደግሞ የራስሽ የተለዩ ችሎታዎች እንዳሉ አውቃለው። ለምሳሌ በሜካፕ ስራ በመሳሰለው ምን አዲስ ነገር አለ አሁን። መንገድ ላይ ያለ ቋሚ ስራዬ ያው መምህር ነኝ፣ ኮሌጅ ውስጥ ነው ማስተምረው። በተጨማሪም ደግሞ ያው ሰዎች ሙያዬን የሚያውቁ ሰዎች ለምን የራስሽን ሜካፕ ቤት አትከፍችን? ብለውኝ አሁን ለትንሳኤ የሜካፕና ጥፍር እንዲሁም ደግሞ የልጆች ጸጉር ቤት ኦልሬዲ ጨርሻለሁኝ። ለትንሳኤ ለበዓሉ ስራ ጀምረናል። የት ነው ቦታው? ሀያ አራት ኮንዶሚኒየም አካባቢ ነው። ምንድን ነው የሚለው? አደይ የሴቶች የውበት ሳሎን ይላል። አደይ የውበት ሳሎን ይነው። አንዳንዴ ሰዎች ይመጣሉ ለጊዜው ደውለው ይህን ገ ምን አይነት አገልግሎት ስጠቸዋለች። ለጊዜው ከዛኛው ስራዬ ጋር እንትን እንዳይል ቅዳሜና እሁድ ነው የምሰራው። ከዛ ባለፈ ደግሞ ከስራ በምወጣበት ሰዓት ከ11 ሰዓት በኋላ እስከ ምሽት ባለው ሰዓት ቤት ለቤትም አገልግሎት እንሰጣለን ማለት ነው አገልግሎት ጉሎት የጸጉር መፈሸን ሁሉም ሜካፕ አለ፣ የልጆች ጸጉር አለ፣ ጥፍር አለ፣ አይላሽ አለ፣ ስፌት አለ። ሁሉም የልጆች ራሱን የቻለ የልጆች ሹሩባ ለየት ባለ ዲዛይን ራሳቸው በተዘጋጀ ክላስ ውስጥ እናደርጋለን። የሰው ኃይል አለች። በማንኛውም ከሰኞ እስከ አርብ ባለው ቀን ከ11 ሰዓት ጀምሮ እስከ ምሽት አራት ሰዓት ድረስ ያገኙናል።

አገልግሎቱን መጠቀም ችላላችሁ። የዛሬው ፕሮግራማችን በዚሁ ተጠናቋል። ሳምንት በተለያዩ በሌላ ፕሮግራሞች እስከምንገናኝ መልካም ቆይታ ይሆንላችሁ። ቻናላችንን ሰብስክራይብ፣ ሼር ያድርጉ። አስተያየት ኮሜንት ካላችሁ ከስር ያለው ላይ ያስቀምጡ። መልካም በዓል።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 ጤናን ይጠብቃል፣ ብርታትን ይሰጣል፣ ደስ የሚል ስሜትን ያጎናጽፋል። ዳና የውስጥ እግር ማሳጅ ከ45 ደቂቃ እስከ አንድ ሰዓት ይሰጣል። ብስራተ ገብርኤል አፍሪካ ሕንፃ ሦስተኛ ፎቅ ዳና